ሰላም የተወደዳችሁ እደጃሾ ሚዲያ ቤተሰቦች አሁን የደረሰን ትኩስ ሰበር መረጃ አለን። በቀን አንድ እለተ እሁድ ከቀኑ 9 ሰዓት ላይ በጉጉት ሲጠበቅ የነበረው የኢትዮጵያ ዋንጫ ፍጻሜ ጨዋታ ሲዳማ ቡናና በወላይታ ዲቻ መካከል ይደረግ እንደነበር ይታወቃል። ይህም ለመደረግ ሰዓታት ተቀርቶ ባለ ሰዓት አሁን አሳዛኝ ዜና ተደምጧል። ዜናውም እግር ኳሱ በዝግ ስታዲየም ይደረጋል የሚል ነው። የአገር የሀገር ህዝብ አዲስ አበባ ላይ መጥቶ ጨዋታ ለማየት እዚህ መኝታ ይዞ ከሁለት ቀን በፊት ከሶስት ቀን በፊት ቁጭ ባለበት ሌላው ደግሞ መንገድ ላይ ሆነው እንደዚህ አይነት ዜና ምን ማለት ነው? በዚህ ግስት ይሆናል ባለበት ምክንያት ይህን ነገር ግልጽ ሊደረግልን ይገባል። ማህበረሰብን ለምንድን ነው የምታንከራት? ምን ማለት ነው? ከዚህ በፊት በተለያዩ ባንኮች ማለትም በዳሽን ባንክ አማካኝነት ቲኬቱ ይገኝ የነበረው፣ ዛሬ እኔንም ጨምሮ ብዙ ሰዎች በአዲስ አበባ ባሉ ዳሽን ባንኮቹ ስንዘዋወር ከአንዱ ቅርንጫፍ ወደ አንዱ ቅርንጫፍ እየላኩን ቲኬቱን መጨረሻ ላይም በኦንላይን ይሸጣል አሊያም እዛው ስታዲየም በር ላይ ሊሸጥም ሊገኝም ይችላል የሚል መረጃ ሰጡ፣ የሸኙንም ቢሆን። አሁን ግን ከረፈደ በኋላ ካሉበት ቦታ መኪና ይዞ ሲጓዙ አድሩ የሚወዱትን የሚጓጉለትን ክለባቸውን የመደገፍ አዲስ አበባ እየተገኙ ቢሆንም ጨዋታው ግን በዝግ ስታዲየም እንደሚደረግ መነገሩ እውን አሳዘኝ ነው። በግሌ ዛሬ ዓመት ሁን የወላይታ ህዝቡ በጣም የተበደለ ነው። በዳኛ ቴድሮስ ምትኬት ይባላለን። በዳኛ በጣም ነው የተበደለ ነው። የዛሬው ደግሞ ምን እንደሆነ እኔ አልገባኝ። የዛሬው ምን እንደሆነ አልገባኝ። ዝግ ስታዲየም ደግሞ ሊሆን አይችልም። እኛ ሆ ብለን ወቅናል አሁን አላባ ላይ ቆማል ሚባል ወሬም ተናት ሰምተናል ሁላችንም እና እጅግ በጣም እጅግ በጣም ይሄ የዛሬው መለክት እኔ የመጣውን ነገር ይቀበላሉ። ለመንግስትም ሼር አድርጉ አድርሱት። ወንድ ናንተ የምትለው ነገር ካለ በል። አመሰግናለሁ። እኛ በአገሪቱ ሕገ መንግስት አለ። በሕገ መንግስቱ ፖሊሲ መሰረት ነው እኛ የሚንቀሳቀሰው፣ እና ሀገሪቱ ፖሊሲ ሕገ መንግስት ማለት ነው። ከዛ ከሕገ መንግስቱ ማንም ሰው የሚወጣበት መንገድ የለም። እኛ በሕገ መንግስቱ ነው በሀገራቱ በኢትዮጵያ ሕገ መንግስት የሚንቀሳቀስ ሰዎች ነን። እኛ ተጓዥ ደጋፊ ሀገር አቋርጠን መተን ገብተናል። አሁን ከሌሎ አምስት ሰዓት ላይ ድጋፉ ለዲቻ ሲሆን በዲቻ ላይ ጫና

እጅግ በጣም የሚያሳስብ ታሪክ ነው። ይሄ በኢትዮጵያ ላይ ተደርጎ አይታወቅም። ማን ማን ሲጫወት ነው? የአዲስ አበባ ክሌት ሲጫወት ማን ማን ጋር ሲጫወት ነው? የጊዮርጊስ ከቡና ጋር ሲጫወት ዝግ ስታዲየም ተብሎ አይታወቅም። ለምን ሲዳማ እና ወላይታ ዲቻ ሲጫወቱ ለምንድን ነው ዝግ ስታዲየም የሚባለው? የሚመለከተው አካል ፈጣሪ አንተን የፈጠረን ፈጣሪ እንፈራ ከሆነ ይሄን ይሄን እንትን ያመጣው አንተነህ ለክብሩት ስፖርት ሚኒስቴር ይድረስልነው። ሻዊት ሻንጋ ለአንቺ እንዲደርስ ነው የምንፈልገው። እናታችን እናገብርሻለን። በቃ እኛ የምንፈልገው ነገር ኦልሬዲ፣ እኛ የምንፈልገው ነገር ምንም የለም። ነገ እንደግፋለን እኛ እናንተ አስገባችሁን አላስገባችሁን፣ እኛ ህጉን ጠብቀን በህጉ መሰረት

ይሄን ፍርዱ ለፈጣሪ ሰጥቻለሁ። ፌዴሬሽን ሰው ፍርዱ ለፈጣሪ ሦስት አራት ቀን እየቀረ እያለ ለኛ ምን ችግር አለ? ከጀመረም በኋላ በዚህ ስቴዲየም ነው። የእውነት የእውነት የእውነት ይሄ ነገር ቀርቶ ቢሆን እጅግ በጣም ይደብራል።